እሺ ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ሁሉ ሰላም። እግዚአብሔር ይመስገን። እንግዲህ አሁን የመጨረሻ ነጥብ ላይ ደርሰናል። መጽሐፉ ላይ ባለው በማስፈራራት የሚለውን እናያለን። አሁን እግዚአብሔር ይረዳናል። በኢየሱስ ክርስቶስ ስም ሰዓቱን ጊዜውን ሁሉ ለእግዚአብሔር በኢየሱስ ክርስቶስ ስም ለመንፈስ ቅዱስ ሰጠን። ጌታ ሆይ በኢየሱስ ስም አስተምረን። ክብር ለስምህ ይሁን፣ ሁሉ ለስምህ ክብር ይሁን፣ በወደድከው ባከበርከው በልጅህ በኢየሱስ ክርስቶስ ስም። ሰይጣን ሰዎችን በተለያየ የችግር ቀንበር ይከብና፣ የችግር ቀንበር ይከብና ማለት ችግር በዙሪያቸው ያደርግና ስለ ህይወት ስለ ስራ፣ ስለ ወደፊት እያሰቡ እንዲጨነቁ ያደርጋል። ነገ ምን ሆናለው? ይህ ነገር ከሌለኝ ጓደኞቼ እዚህ ደርሰው እኔ እንደዚህ ሆኜ እንደዛ እንደዚህ እንደዚህ እያለች ብዙ እንዲጨነቅ ያደርገዋል። ማ በተለያየ ችግር ለማምጣት ይሞክርና ሰይጣን ማለት ነው። ከዚያ በኋላ ምንድን ነው እንዲህ ብታደርግ እኮ እንዲህ ብትሆን እኮ እንዲህ ብታደርጊ እኮ እንዲህ ብትሆኝ እኮ ከዚህ ችግር ታመልጫለሽ፣ ታመልጣለህ በማለት የመፍትሄ ሀሳብ በመሰንዘር ወደ ራሱ ክልል የማስገቢያ ስልቱን ይሰነዝራል ማለት ነው፣ ይዘረጋል። በመጨረሻ ሰዎችን በዚህ ሊያጠምዳል። በተሳሳተ መንገድ ችግሩን ለመውጣት ሲሞክሩ፣ ሰዎች ያሉበትን ነገር ለመውጣት ሲሞክሩ ማለት ነው። ለምሳሌ ራእይ 13 14 እስከ 17 ላይ ስለ አውሬው ቁጥር ተጽፏል። ይህ ቁጥር የሌለው ማንም መሸጥም መለወጥም አይችልም። የግድ እንዲሸጥና እንዲለውጥ ካስፈለገ ይህን ቁጥር መቀበል አለበት ነው። እንግዲህ ደግሞም ሰው መግዛትና መሸጥ ካልቻለ የመኖር እድሉ ጠባብ ይሆንበታል። አስቡት። ይህ በዚህ ቁጥር በዚህ መገበያ ሲስተም ካልሆነ በቃ አማራጭ የለውም። ሰው መብላት ምንም ነገር መግዛትም አይችልም። ስለዚህ ሰይጣን በሰዎች የመኖር ፍላጎት ላይ ተመርኩዞ ልትኖሩ ትፈልጋላችሁ ይለና ይጠይቃል። ልትኖሩ የምትፈልጉ ከሆነ መኖር ከፈለጋችሁ ይህ ቁጥር መቀበል አለባችሁ። እስካልተቀበላችሁ ድረስ ግን መግዛትም መሸጥም አትችሉም በማለት ምናልባት የዘመናችንን ማካሄድ በሱ እንዲህ አይነት መንገድ ውስጥ አስገብቶ እየሰራ እንዳለ አይናችንን ገልጠን ማየት ይኖርብናል። ነህሚያ መጽሐፍ ምዕራፍ 6 ከ10 እስከ 11 ካለው ያለውን ክፍል የተብራራውን መጽሐፋችን ላይ የእግዚአብሔር ይባርካቸው መጽሐፍ 223 ላይ እና 24 እናንተ አንብቡት ጊዜ ካላችሁና እግዚአብሔር ዕድሉን ከሰጣችሁ ያው ሶፍት ኮፒውን ስለለቀኩላችሁ ማለት ነው። ወደ ዳንኤል አብረን እንሄዳለን። ወደ ዳንኤል መጽሐፍ ስንሄድ ሲድራቅ ሚሳቅና አብድናጎ ናቡከደነጾር ላቆመው ምስል አንሰግዱም ብለው ስገዱ ሲባሉ ሲጠየቁ እናያለን። በመጨረሻ አንሰግድም አሉ። እንዲሰግዱ አስገደዷቸው በማስፈራራት ማለት ነው። እነሱ ግን አንሰግድም በማለት በእምነታቸው ጸኑ ማለት ነው። ሰይጣንም የእግዚአብሔርን መንግስትና ሕዝብ ከሚቋቋምበት መንገድ አንዱ በማስፈራራት ወይም እሺ በማለት ከዚህ እንዴት እንደምታመልጥ እንተያያታለን ብሎ በማስፈራራት ነው። እንግዲህ እንትን የሚለው እና እነ ዳንኤል ዳንኤል ምዕራፍ ሦስት ቁጥር 15 ላይም እንደምናነበው ምስል ተዘጋጅቶ ለዚህ ምስል ያልሰገደ አሁንም ቢሆን የመለከቱንም የእምቢልታውንም የመሰንቆውንም የክራሩንም የበገናውንም የዋሽንቱንም የዘፈኑንም ሁሉ ድምፅ ስትሰሙ ይላል፣ እኔ ላቆምኩት የወርቅ ምስል ተደፍታችሁ ለመስገድ ዝግጁ ከሆናችሁ መልካም ነው ባትሰግዱ ግን ወዲያውን ወደ ሚንበለበለው የተሆነ ሰዓት ውስጥ እሰጣላላችሁ ታዲያ ከእጅ ሊያድናችሁ የሚችል አምላክ ማነው መባሉን እናውቃለን መክፍሉ ላይ ቀደም ብለው አልሰግድም ነበር ያሉት አሁን ሌላ እድል ተሰጥቷቸዋል ህዝቡ ሁሉ በተሰበሰበበት አሁን መለከቱም ሲሰሙ እንዲሰግዱ እድል ተሰጥቷቸዋል መጀመሪያ እምቢ ብለዋል። አሁን ግን ተው፣ አለበለዚያ እንዲደርስባቸዋል ተባሉ ማለት ነው። እኔና እናንተም እኮ ዛሬ በብዙ መልኩ ሰይጣን ሊያስፈራራን የሚችልበት የተለያየ መንገዶች አሉት። በትንሽ ስብሰባ እንኳን ሌሎች ሁሉ በአንድ ላይ ሲሆኑ አንድ ሁለት ሆነን ስንቀር የማንመት ከሁሉም ሰው ጋር መሄድ አብሮ ቀላል ነው። ግን እኔና እናንተ ወይ ሁለት ሰው ብቻ ሶስት ሰው ብቻ ሆነን ሌላ ሁሉ እንዲህ አድርግ አድርግ አድርግ ቢሉን በጣም ነገሩ ከባድ ነው የሚሆንብን እና እነዚህ ሰዎች ሌላው ሲሰግድ ሲያጎንብስ፣ እነሱ ግን ቆሞ ቀሩ ማለት ነው። አሉታዊ ቃል መናገር አልፈሩም። አሉታዊ እና አዎንታዊ ቃል አለና አልፈልግም ማለትን አልፈሩም። ያድነናል ብለው ብቻ አላቆሙም። ባያድነንም እንኳን ላቆመው ምስል አንሰግድም አሉ። በአጭሩ በዚህ ላይ ለማሳየት የተፈለገው ምንድን ነው? በማስፈራራት ይህን ባታደርግ ይሄ ይደርስባቸዋል የሚል ስልት ክፉ የሚጠቀምበት መሆኑን ነው የሰይጣን የሚጠቀምበት ማለት ነው። ይሄ አንዱ የሰይጣን ዘዴ ነው። ራእይ አስራ ሦስት ላይም በግንባራቸው ላይ ምልክት ያላደረጉ መግዛት መሸጥ አይችሉም። ነገር ግን የጻድቃን ፈተናዎች ብዙ ነው፣ ቢሆንም ከሁሉም እግዚአብሔር ያወጣቸዋል። ሰይጣን ከጽድቅና ከእውነት ጋር ኪዳን የሌላቸውን ሰዎች በቀላሉ ያስታል። ለእውነት ዋጋ የማይሰጡትንም፣ ለእውነት አክብሮት የሌላቸውና ከእውነት ጋር ኪዳን የሌላቸውን ሰዎች ያስታል፣ በቁጥጥር ስር ያደርጋቸዋል፣ ይነዳቸዋል፣ ያስገብራቸዋል ማለት ነው። ብዙ ሰዎች ስለ እውነት ብዙ ደንታ የላቸውም። እውነት ከሆነ ጥሩ ነው፣ ካልሆነ ደግሞ ብትተወሳ በቃ ምን ችግር አለ፣ ቶ ምን አስጨነቀ የሚል አይነት ነገር አላቸው ሰዎች። ሌላው ራሳቸውና የራሳቸውን ነገር ጥቅማቸውን የሚያስቀድሙበት በቀላሉ የሚስጡበት መንገድ ነው የሚሆነው ማለት ነው መኖራቸው የዘላለም አምላክ መሆኑን ያልሆኑት ግን በቀላሉ ይስታሉ። የዘላለም አምላክ የሆነ መኖሪያችን የዘላለም አምላክ ነው። ብንሞትም ባንሰግድም፣ ምንም እግዚአብሔር ጋር ነው የምንሄደው። ብንሞትም አንፈራም፣ እኛ ለሰይጣን እጅ አንሰጥም የሚሉ ሰዎች፣ በቅድስናችን እንጸናለን፣ እግዚአብሔርን ፈርተን እንኖራለን፣ ጌታን ከመከተል ወደኋላ አንልም፣ ምንም ነገር ልባችንን ወደኋላ አያፈገፍገውም የሚሉ የተለዩ ናቸው። እነዚህ አይነት በቀላሉ አይስቱም። መኖሪያቸው ምድራዊ የሆኑ ግን በቀላሉ ይስታሉ። የእግዚአብሔር ዓላማ ከነአን የአዲስ ሕዝብ ዋነኛ ማደሪያ እንድትሆን አይደለም። እቺ ከነአን የተባለችው ያወረሷት ከግብፅ ወጥተው በመጀመሪያ ማደሪያው እንዲሆን የሚፈልገው የዘላለም አምላክ ራሱ እግዚአብሔር እንዲሆን ነው። ምክንያቱ እግዚአብሔር መንፈስ ነውና፣ ከግብፅ ምድር ከባርነት ቤት ያወጣቸው በምድረ በዳ ከመራቸው በኋላ ትውልድ አልፎ ሌላው ተተክቶ ከነአን ተስፋ ሲያደርጉ ቆይተው ማርና ወተት የምታዘን በአገር ተስፋ ሲያደርጉ ቆይተው ዘመን ተቆርጦ ጊዜው ሲደርስ ዮርዳኖስን ወንዝ ተሻግረው ሲገቡ ልክ ሊገቡ ሲሉ መኖሪያህ የዘላለም አምላክ ነው ተብለው ተነገራቸው። ማለት ነው ኢየሱስ ክርስቶስ ጌታ ነው። እኔና እናንተ መኖሪያችን የዘላለም አምላክ እግዚአብሔር ነው። መዝሙርም አለ ባገኝም ባጣም ከአንተ ጋራ ሆናለሁ። እግዚአብሔር እሱን መከተል ይሻለናል። ብዙ ዓለም ላይ የሚያጓጉን ነገሮች አሉ። የስጋዊ ነገር የስጋዊ ማለት ሴጣን በተለያየ ነገር፣ በተለይ ደግሞ አሁን ዛሬ ያየ ነው፣ በማስፈራራት ነው። አልፈራም የጠላትን ዛቻ ሄዳለሁ እስከምድር ዳርቻ የሚል መዝሙር አለ አይደለም። እግዚአብሔር ከኛ ጋር ስለሆነ አንፈራም። እግዚአብሔር ከሱ ጋር የሆነ ሕዝብ ሁል ጊዜ አሸናፊ ነው። እግዚአብሔር የተመሰገነ ይሁን። አልጥልም፣ አልተዋችሁም ያለን እግዚአብሔር አይተወንም አይጥለንም። እግዚአብሔር ከኛ ጋር ነው። የእሱን ስራ እንሰራለን። እሱም ደግሞ መከናወንና ድል ይሰጠናል። እንኳን እግዚአብሔር ለዚህ ሰዓት ለዚህ ጊዜ አበቃችሁ። እንደዚህ ለመከታተል የበቃችሁ እንዲህ ድምፅ እያዳመጣችሁ ያላችሁ በእውነት እግዚአብሔር ነገራችሁን ሕይወታችሁን ሁለ ነገራችሁን በኢየሱስ ስም ተባርካችሁ ለበረከቱ ነው። በእውነት እግዚአብሔር መንገዳችሁን ህይወታችሁን፣ ይህ ከጠላት ማስፈራራትና የትኛውም ከጠላት ክፉ ሀሳብ በኢየሱስ ክርስቶስ ደም የተሸፈናችሁ የተጠበቃችሁ ሆኑ። እግዚአብሔር ከእናንተ ጋር ይሁን በጌታ በኢየሱስ ክርስቶስ ስም ሰባርካችሁ ለበረከቱ ነው። እግዚአብሔር ከእናንተ ጋር ነው። አይዟችሁ፣ አንፈራም። እግዚአብሔር እየረዳን ነው፣ ይረዳናል። በርቱልኝ። ኢየሱስ ክርስቶስ ጌታ ነው። እንቀጥላለን። ድል በሰይጣን ላይ ያለው መንገዶች እናያለን። በክርስቶስ ኢየሱስ ሲሆነውን ሰላሙኑ ልኝ በርቱ